ሰላም ሰላም፣ ውዴ ተከበራችሁ የአስቴር ቻናሌ ቤተሰቦች ቤተሰቦቻችን፣ ተመልሼ መጥቻለሁ። እንግዲህ እንዴት አመሻችሁ? እና ማለት ነው እኔ የጠበኩት ዛሬ ደስታ በደስታ እንዲሁ ደግሞ አብርሽና ሩታ አንድ ላይ ነበረ መሰለኝ፣ ትላንትና ሩታ እቤት አድራ በቃ እኔ እንጃ፣ እኔ ከጋሽ ጋር አስታርቋቸው በቃ ነገሮቹን ተነጋግሮ ፈቶ ምናምን መስሎኝ ነበረ። ነገር ግን ሩታ እንደሰማችሁ ወደ ቤት አልገባችም አሉና፣ እዛው ትኬቱ ምናምን አስተካክላ እንግዲህ በረራዋ ነገ ስለሆነ እሱን ምናምን ጨራርሳ፣ የትምህርቱን የምኑን ጨርሻለሁ አለችው። እሱን ጨራርሳ ደጃ አደረች መሰለኝ። ማንጋ እንደደረ አደረችም አናቅም፣ መቼም ያቺ ሜሪት ይሆናለች የመጀመሪያው፣ የበጠበጠችው የብጥብጧ ሴትዮች ገቦ ጋር ድራ ይሆናል መቼም። እና ግን ማለት ነው፣ ግን ማለት ነው ቤተሰቦቼ፣ እኔ ትላንትና ዳንኤል እና ኢሳይቅ እንደዚህ ሆኖ ሲመጡ እንዴት ሊመጡም ቻሉ? እኔ ግራ የገባኝ ነገር ማለት ማን ነው የነገራቸው? ጋሽዬ መምጣቱስ እንዴት ነው አወቁት? በዛ ሰዓትስ እንዴት ነው ሊገናኙ ቻሉት? እንዴት እንዴት ሊገናኙም ቻሉ ነው እኔ እንግዲህ ያም ሆነ ያም ይሄም ሆነ አውቆ ማለት ነው ጥፋተኛ እንዳልሆኑ በትብጦ በትብጦ ከዛ ይቅርታ ሊሉ መጡ። ይሁን እንግዲህ ግን ማለት ነው ሩተዬ፣ ዛሬ ወደ ቤት ስትገባ ጋሽዬ እግሩ ስር ወርቃ ይቅርታ ብላለች። ቢሆንም ጋሽዬ በጣም እንደተከፋ እኔን በጣም እንዳያዘኑ ነው የተሰማኝ። ለምን ምንም ይሆን ምንም ይፈጠር ማለት መምጣቱ ያልቀረ ነገር፣ በውስጧ ቅይሜታ እንዳይዙበት። ትላንትና ማታ ነበረ ሩታ ወደ ቤት መግባት ነበረበት። በቃ አባቱ ነው መቼም፣ የብርሻ አባት ማለት የእሱ አባት ነው ምንም ይሁን ምንም ማለት ነው። እና የእሱ አባትም ቢሆን አትሸሽም ብዬ ነው የማስበው። በቃ ለምን ካፈለገች ይፈለገች ካልፈለገች ደግሞ እንደ ዛሬው ተነጋግራ በቃ እኔ መሄድ እፈልጋለሁ ብላ መሄድ ትችላለች። ግን አሁን ትላንትና እነሱ እሳቸው ማታ ቤት እንዳደሩ እንግዲህ ሳልተኛ ነው አደሩ አሉ። ሳልተኛ ነው አደርኩት፣ ለምን እኔ በቃ እቺ ልጅቷ ሄዳለች ብዬ ስጨነቅ ነው አደርኩት አሉ። አያችሁ እንግዲህ ትልቅ ሰው ቤታቸው መጥቶ አድሮ ሲጨነቁ እንደዚህ ማደር ማለት እኔ እንጃ ከባድ ነው። እንደዛ ጥሩ አላደረግሽም፣ ቦታም ቢሆን ማለት ነው መሸሸት የለብሽም። ዛሬም እሷ እንዳለችው እኔ ሰላምን አውርደዋለሁ፣ እታረቃለሁ ከብርሽ ጋር፣ ግን እንዲሄዱ ፍቀዱልኝ ብላለች። አንደኛ ነገር ይቺ ልጅ ብዙ ብር አውጥታ ነው ይሄንን ካናዳ መቼም፣ ይሄንን ሁሉ የጨረሰችው፣ ምንም ቢሆን በትንሽ ነገር አይደለም ካናዳ የሚኬደው ና ሁካን ካናዳ አረብ ሀገሮች ራሱ ሲሄዱ ዛሬ ስንት ብር ነው የምወጣ? ከምሬን ነው ሂጥፍ ከዛ ድሮ በሚመጣበትም ጥፍእጥፍ እጥፍ ነው እተከፈለ ያለው ማለት ነው ሂጥፍ ከምር። ስለዚህ የወጣ ሁሉም እሱ አሁን ብዙ ነገር አውጥታለች። አብርሽ ነው ይህን ሁሉ ነገር ትዳሩ እንዲፈርስ ያደረገው። ለምን ሩታ እንደዚህ እንደጀመረችው ራሱ ቶሎ ማቆም ነበር እሱ ቶሎ ማቆም ነበረ። ወይ ደግሞ አባቱም ጠርቶ እሱ ካልቻለ እንደዚህ ማስታረቅ ነበረበት። ለምን ከዚህ በፊት ሮታ ግን ከአብርሽ ጋር መጣለት ፈልጋ የለም፣ ምንም ብሆም ነው እሷ ማለት ነው እሷ ትወዳለች፣ ግን እሱ ባደረገ ነው ይህንን ሁሉ ያደረገችው። አብርሽ ደግሞ አልተወም። ይብስበታል ልጅቷ ጭራሽ እኮ ይሄን ሁሉ ውስጥ ያስገባ። እስከ ዛሬ ቤት ውስጥ ከገበሽ ራሱ ስንት ቀኗ ሄዳለው ሄዳለ፣ ቀኔ ደርሰዋል፣ ቀኔ ደርሰዋል፣ ሄዳለው እያለች ነው። ይሄ ራሱ ለአብረሽ ዮኔ ነገር በቃ ንጃ ውስጡ ለምን ዮኔ ነገር ፈጠረ። እሷ ግን የምትናገረው ወይ ላስቀራ ሊሆነም ይችላል እስቲ ምን ይለኛል የሚሉ ፈተና ነው። ይሄ ራሱ ስትነግረው፣ እንደዚህ ስትነግረው ራሱ ቀስ ብሎ ቁጭ ብሎ ተነጋግሮ እንደሰማ ራሱ ማለት ነው። እሷ ቤት እንደሆነች ትኬቱ ወይ ቀደድቶ መጣል በቃ ማለት እንዳትሄድ፣ እሷ ለማድረግ ብዙ ነገር ማድረግ የሚችለው አብርሽ ነበረ። አብርሽ ግን እሷ ከቤት ውስጥ ከምትወጣ ቁጭ ብሎ ጠብቋል ማለት ነው። ነገር ግን ከፍቅርቴ ጋርም ትላንትና የተነጋገሩ ነገር ምንድን ነው እኔና ፍቅርቴ ኖርማል ነው ምንም ነገር የለንም አሉ። እስከ ዛሬ አባባ ተንበርክኬ ስትሰጣ ነበረ ለፍቅረኛ ምን ምን ምንድን ነው ይሄ? ከገንዳ ውስጥ ገብት ውሃ ከእሷ ጋር ስት ስትቦር ጨረቃል ነበረ። ታዲያ ፍቅርቴ ደግሞ ከዚህ ባለፈው እንደ ጻድቅ የሚያስጨውትሽ ማለት ነው። ትላንትና ደግሞ እንደ ትልቅ ሰው አድርጎሽ ሰውን ልታስታርቅ ይመጣሽ የራስሽን የራስዋ አሮበት የሰውን ታት ማስላለች አሉ። እንደዛ ይመስለኛል እንግዲህ እና ይሄ የትኛው ነው ማን ነው እስቲ የራሱን ትዳር ፈቶ የሰውን የሚያስታርቆ የሰውን የሚያስተካክሎ ፍቅርቴ አሁን የራሱን ገፍቶ ሰድባ ልጁ ነበርና የአብርሽ የአብርሽና የሩተን አስተካክላለሁ እያለች ውሸት አንደኛ ነገር ደግሞ ከዚህ በፊት አንቺ ስትይ የነበረ እግዚአብሔርን አንተ ከኔ እንድትርቅ አልፈልግም መጀመሪያ ጎርተኛልና ድጋሜ መጉዳት እኔ አልፈልግም ስት ደጋግመች ስትናገር ነበረ ሩታ ራሱ ትላንትና ነግራሻለች፣ እና የእግዚአብሔር ስም ለምን በውሸት ትጠራ የለሽ? ውሸት ከሆነ ድራማ ከሆነ አንቺና አብረሽ እውነተኛ ድራማ ከጀመራችሁ ምን ይሄንን እዚህ ጋ ያነሳሽ? ታዲያ ምንን እዚህ ጋ ያነሳሽ? እግዚአብሔርን እያሽኮ ደጋግመሽ ደጋግመሽ ኮ ነው የምትይ። እንደው ዛሬ ያገኛችሁ ማለት ነው ዛሬው እኔ እንጃ። አትን ግብግብ ውስጥ ስግብግብ አትሆነ ከምሬ ነው ለዚህ ችላጭር ደግሞ ማለት ነው ማርያምን እንደዚህ ስትሆኑ ስታስጠሉ ማደራቸው መሆናቸውን የማታቁ ለዚች ለዶላር ብላችሁ እንዴት እንደምትሆኑ ጌታን መሰሩ የምታደርጉ ነገር ነው የሚያሳጣችሁት፣ ማለት ነው ያም ሆነ ይሄም ሆነ ግን አብርሽ ቤት የለም ይቷ ልጠራ ነው የወጣ ይመስልኛል። ሩታ እንግዲህ ዛሬ ማነት ጽጌ ጠርታ ጋሽዬ ቤት የለም ዳንኤልና ኢሳይቅ ነው ብላ ወደ ቤት አመጣችሁ ማለት ነው። ትላንትና ማታ ራሱ ዳንኤልና ኢሳይቅ ወደ ቤት ሩታ ማምጣት ነበረባችሁ። ደጅ ማደር የለም ነበረ፣ ከምር ደጅ ማደር የለበትም ነበረ። ቢሆንም ጋሽዬ ትሄጃለሽ፣ እሺ፣ እመርቅሻለሁ አሉ። ግን እኔ ደስ አላለኝም። ቢትሄደው ሄደች። በቃ መለያየት ነው። ምን ትርጉሙ? እዛ ጋር ታረቁ አልታረቁም፣ እኮ ምንም ፋይዳ የለውም ማለት ነው። ለነገሩ ይቅር ለእግዚአብሔር ምንም ችግር የለም። ቢሆንም ደግሞ እንዴ እሷ እኮ ለመሄድ የወሰነችበትን ከሱ ከአገር ለመውጣት የተወሰነችው ከአብርሽ ጋራ ስለተጣለች እና በቃ ህይወቱ ሁሉ ስላስጠላት ነው። እውነት ነው። አንድ ሰው ህይወቱ ሲያስጠላ መራቅ ሰላም ይፈልጋል። በቃ ከዛ ሰውን ማለት ነው የሚያደርጉ ነገሮቹ ማለት ነው ማየት አይፈልግም። ስለዚህ እሷ ደግሞ ሁሉንም ነገር ወስና ተነስታለች። ግን እኔ ብታስጣርቁና ሩታም ከአብርሽ ጋር ብትሆኝ ህይወትሽን ብታስተካክል ነው ብዬ ነው የማስበው። ለምን እሱ አሁን ጥርጣሬ አላት። ከዚህ በፊት የተፈጠረ ብዙ ነገር አለ። እኔ ቤት ውስጥ ቁጭ ብላ ሴቶች እያመጣበት ነበረ። ስለዚህ ነጌስ በሚመደገሙን እኔ በምን ያውቃለሁ አለችው። አብርሽም በውሸት ህይወቱን እየመጠበጠ ነበረ። ሩታ ምንም ያደረገችው ነገር የለም ግን ደግሞ ከዚህ በፊት እሷ ከቤት የወጣችበት ምክንያት ምንም ወደ ኋላ ተመልሶ ማውራት የሚያስፈልግ ነገር አይደለም። አብርሻ ያደረገው ነገር ነው። ታዲያ እሷ እሱ ሲዘላዘለ ባዶ ቤት ይዛ ቁጭ ትበል እንዴ? እሷ ማለት ነው ምን በወጣት እሷ ሰራተኛ ናት። ስለዚህ አብረሽ ደጋግሞ ልቦን እየሰበረ ነበረ። ቤት እስከሚገዛ ድረስ እኮ ነው የደረሰለት እንዴ? ስንት ነገር ስንት ነገር አድርጋችሁ ከዚህ በኋላ የወታችን ጀምረ ያህል ምንም ነገር የለ ምናምን ምናምን እያላችሁ እንዲ፣ ዛሬ ደግሞ ድራማ ነው ብላችሁ ስትመጡ ፍቅርቴና አብርሽ እንዲ አያምርባችሁም ማለት ነው። አያምርባችሁም፣ ከምር አያምርባችሁ። እኔ የሚያስረዳን አቅምም የለኝም ምናምን የምትለው አብረሽ ስትሰራ እንዴት አቅም ኖረ፣ ስታስረዳ አቅም የሌለ? ስትሰራ እንደዚህ ስትፋቶ ስታጠፋ እንዴት አቅም ኖረ? ማን ነው የገፋፋ ያንን ጊዜ? ትናንትና ሕፃን ሆነ ዛሬ አደግክ? እንዴት ደግሞ እሷ ቤት ከገባችሁ በኋላ እሺ፣ በኢሊ ትምጣ። በኢሊ ትምጣና ፍቅርቴ ጋር እኔ እንዳለው እሩታ ቤት ከገባች በኋላ በጥቂት ትምጣ እስኪ በኢሌ ትምጣ። ካልከ እንደዚህ ካደረገ እሷ ከገባሽ በኋላ ምን ስታደርግ ነበረ? ሩታ ቤት ከሆነች እራሱ ስንት ነገር ስታደርግ አልነበረ? ታዲያ ሩታ ወደ ቤት ትምጣ ከሆነ ከሆነ መታለች አይደለ? ከዛ በኋላ ደግሞ ነገሮቹን መስተካከል ነበረብን ወይስ መጨፍጨፍ ነበረብን ስትይ፣ እየፈለክ እንደፈለክ ማለት ነው። ይሄ ማይመሰል ነገር፣ ማይወራ ነገር ነው። ስለዚህ የራስ ጥፋት ነው። ሩታ ዛሬ ብትሄዱ ታገኛታለች። ያደረግከው ነው ማለት ነው። አብረሽ ግን እኔ ትታረቃለ ብዬ ብዙ ውስጤ ደስ ብሎ ነበረ። ጠብቀዋለሁ ግን